ተለዋዋጭ የሆኑ ክስተቶች የማይጠፉበት የምስራቅ አፍሪካ ቀጣና በርስ በርስ ግጭት ጦርነትና በፖለቲካ ለመረጋጋት እየተፈተነ ነው። ቀጣናው ካለው የጂኦ ፖለቲካና ስትራቴጂያዊ ተፈላጊነት አንጻር የሀያላን ሽኩቻ ያለበት መሆኑ ደግሞ ችግሩን ይበልጥ የተወሳሰበ ያደርገዋል። እናም ስለ ቀጣናው ሰላምና መረጋጋት በትብብር ስለመስራት ጉዳይ የሚመከርበት የአፍሪካ የመረጃና ደኅንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጣናዊ ስብሰባ በአዲስ አበባ እየተካሄደ ነው። ስብሰባውን በይፋ የከፈቱት የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለምስራቅ አፍሪካ ሰላም መረጋገጥ ኢትዮጵያ ሰላም በማስከበር ጭምር ረጅም ጉዞን ተጉዛ ትልቅ አስተዋጽኦ አበርክታለች ብለዋል። ኢትዮጵያ ሃዝ ሎንግ ስቱድ ፎር ሶሊዳሪቲ ፎር ሪጂናል ፒስ ኢትዮጵያ ለረጅም ጊዜ ለቀጠናው ሰላምና ለጋራ ጥቅም በአንድነት ቆማለች። ይህንን የምታደርገው ደግሞ ቀጠናው ባለመረጋጋት ውስጥ ሆኖ ማንም ጎረቤት ሀገር ሊበለጽግ አይችልም ብላ በማመን ነው። ሉዓላዊነትን በማክበር በሰላም ማስከበር በመሳተፍና ለአፍሪካዊ ችግሮች አፍሪካዊ መፍትሔን ማራመድ ለዘመናት የተከተለችው መንገዷ ነው። እንደ አፍሪካ ሕብረትና ሌሎች አህጉር አቀፍ ተቋማት መቀመጫነቷ ኢትዮጵያ ዘላቂ ሰላም የሚረጋገጠው በመተማመን ላይ የተመሰረተ ትብብር ሲኖር ብቻ ነው ብላ ታምናለች። ቀጣናው በበርካታ ችግሮች እየተፈተነ መሆኑን የገለጹት ምክትል ጠቅላይ ሚኒስትሩ የሽብር ቡድኖችን የሚታገሉ ህገወጥ የሰዎች ዝውውር መስመርን የሚከላከሉ ሀገራትም ምስጋና ይገባቸዋል ብለዋል። ሁላችንም በአንድነት ከቆምን የበለጠ ጠንካራ እንሆናለን ያሉት አቶ ተመስገን ጥሩነህ የጋራ ትብብርን ማጠናከር እንደሚገባም ተናግረዋል። ቀጣናችን አስቸጋሪ ሁኔታዎችን እየተጋፈጠ ነው። አለመረጋጋቱ እየተባባሰ ነው። ወንጀሎች እየሰፉ ድንበር ተሻጋሪ ሆነዋል። የታጠቁ ቡድኖች ለቀጠናው ፈተናዎች ናቸው። ሀብት ለማግኘት ሲሉ በማፈንና በማገት ብጥብጥና አለመረጋጋትን እንደ አትራፊ ሁኔታ ሲጠቀሙበት ማስተውለናል። ይህ ሁኔታ ደግሞ የተፈጥሮ አደጋ ሳይሆን ሰው ሰራሽ ችግር ነው። ሁላችንም ቅል ልንሆን ይገባል። ለቀጠናው ሰላም አንዱ ቁልፍ ችግር በቀጥታም ይሁን በተዘዋዋሪ አንዱ ሀገር በሌላ ሀገር ያለን የታጠቀ ቡድን ሲደግፍ መስተዋሉ ነው። ይህ የውክልና ጦርነት ደግሞ እርስ በርስ ያጨራርሰናል። ከዚህ አይነት አዙሪት መውጣትም አለብን። ኢትዮጵያ ቀጣናው ከቀውስና አለመረጋጋት ወጥቶ ወደ ዘላቂ ሰላም እንዲገባ ለማስቻል በትብብር ለመስራት ዝግጁ መሆኗን የጠቀሱት ምክትል ጠቅላይ ሚኒስትሩ ዘመኑ የሚጠይቀው በሳል እርምጃ መተግበር ይገባል ብለዋል። የወደፊት ዘላቂ ሰላማችንንና ክብራችንን እንገንባ። አካልን ሦስት መሠረታዊ መርሆችን በቁርጠኝነት መተግበር አለብን። በመጀመሪያ ደረጃ የምሥራቅ አፍሪካ ሀገራት የራሳቸውን ደህንነት ሙሉ በሙሉ በራሳቸው መቆጣጠር አለባቸው። ለራሳችን ጉዳዮች መፍትሄዎቹ ራሳችን ነን። በሁለተኛ ደረጃ ደግሞ ቀጠናዊ ትብብራችንን ይበልጥ ማጠናከር ይገባናል። ሶስተኛው ጉዳይ በተቋማት ግንባታ ላይ ኢንቨስት ማድረግ አለብን። የዘመኑ ፈተናዎችን ለመቋቋም ዘመናዊ ዘዴዎች ያስፈልጉናል። የደህንነት አገልግሎቶቻችን በሚገባው ልክ የሰለጠኑና በዘመናዊ መሳሪያዎች የታገዙና ለሙያው ትልቅ ዋጋ የሚሰጥ መሆን አለበት። የምስራቅ አፍሪካ ቀጣና ምንም እንኳ በርካታ ፈተናዎች የተጋረጡበት ቢሆንም ሰፊ የተፈጥሮ ሀብትና ሌሎች የመለወጥ መልካም አጋጣሚዎች ያሉት በመሆኑ ለጋራ መፍትሄ ትብብርን አጠናክሮ መስራት ይገባል ተብሏል።